ሰማይና ምድር ድርሻ አላቸው ክብር አላቸው ሰማይና ምድር ክብር አላቸው በእግዚአብሔር ዘንድ በመዝሙር 57 ቁጥር 11 ላይ ሰማያት ያንተ ናቸው ምድርም ያንተ ናት ዓለምንና ሞላውን አንተ መሠረትህ፣ ይላል። ሰማያት ይናገራሉ፣ ጽድቅህን ያወራሉ ይላል። የእጁ ሥራዎች ናቸውና ሰማያት ብሎ በሰማያት ያሉትን ምድር ብሎ በምድር ያሉትን። በመጽሐፈ ኢዮብ ምዕራፍ 37 ቁጥር 3 ላይ እንደምናየው ደግሞ የድምፁን መትመም ስሙ፣ ከአፉም የሚወጣውን ጉርምርምታ አድምጡ ይላል። እርሱን ወደ ሰማይ ሁሉ ታች ብርሃኑንም ወደ ምድር ዳርቻ ይሰዳልና፣ ሰማያትና ምድር ትልቅ ድርሻ አላቸው። ለዚህ ነው ቀደም ሲል ሰማያትን አዳኝባችኋለሁ ምድርንም አዳኝባችኋለሁ እያለ ቅዱስ አትናቴዎስ በቅዳሴው ላይ ያስቀመጠልን አምላክ ሆይ በሰማያት ከፍ ከፍ በል ክብርህም በምድር ሁሉ ትሁን። መዝሙር 57 ቁጥር 5 ሰማያት ያንተ ናቸው ምድርም ያንተ ናት ይላል። በመዝሙር 89 ቁጥር 11 ላይ ሰማያትን በጥበብህ መሰረትህ ምድርንም በማስተዋል ሰራሃት። በመጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ ዛሬ የምንመላለስባት ምድር ለምስክርነት አፏን ትከፍታለች። የሚለን ለዚህ ነው ያዕቆብ ዘስሩክ። ስለዚህ በምድር ያላችሁ በሰማያትም ያላችሁ ምስጋናው ከሰማይ እስከ ምድር ከምድር እስከ ሰማይ ነውና ተጠንቀቁ ነው። በተለይ በምድር ያለን ዛሬ መጠንቀቅ ይገባናል። ነገ ወልድ በጌትነቱ ሲመጣ እንዳይፈርድብን ነው። በምድር ያለነው ሁሉ መጠንቀቅና ንስሐ መግባት ይገባናል ነው። የደብረ ዘይት ሰንበት ንባብ ይህንን ያስረዳል። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድነዋል፣ ምስጋናውም ምድርን ሞልተዋል። ክብር ለስሙ ይሁን። በተለይ በምድር ያለነው ከኃጢአት ተጠብቀን መኖር ይገባናል ነው። ስለዚህ ሰማያት በእግዚአብሔር ደስ ይበላችሁ፣ ምድርም ሐስቴትን ታድርግ ይላል መጽሐፍ ቅዱስ። ስለዚህ በዘመናችን እንደምታዩት መናወጥ የሆነበት ዘመን ነው። ምድር ትናወጣለች ስለሚል ተናውጠናል፣ ግራ ገብቶናል፣ ተጨንቀናል፣ ተጠበናል። ለምን? የዘመኑ ፍጻሜ ስለሆነ ምድርም አደራዋን ስለምትመልስ፣ እባካችሁ በምድር ያለን በተለይ መጠንቀቅ ይገባናል። ዛሬ እግዚአብሔር ቆሞ ምድር ስትታወክ ከእሱ የመጣ መዓት ከእሱ የመጣ ቁጣ መሆኑን መገንዘብ ይገባናል። በትንቢተ ዕንባቆም ምዕራፍ 3 ቁጥር 6 ላይ እንዲህ ይላል፣ ቸነፈር በፊቱ ይሄዳል፣ የእሳት ነበልባልም ከእግሩ ይወጣል። ቆመ፣ ምድርንም አወካት፣ አሕዛብንም አናወጠ፣ የዘላለምም ኮረብቶች ቀለጡ። የኢትዮጵያ ድንኳኖች ሲጨነቁ አየሁ። ድንኳን የተባለው ኢትዮጵያዊነታችን ነው ኢትዮጵያ የምድያምን ምድር ሁሉ ይሸፍን ስለነበር ነው። እንዲያውም ቀጥሎ የሚያስረዳን ይህንን ነው። የምድያም አገር ድንኳኖችም ተንቀጠቀጡ ይላል። በእውኑ እግዚአብሔር ተቆጥቷልን? አዎ፣ የቁጣ ዘመን ነው። ተሰወሩ፣ ተጠበቁ፣ ተጠንቀቁ። ጽርቅን እንስራ፣ እንዋደድ፣ እንፋቀር። ይህ ሊሆን ግድ ነው እንዳለን ማቴዎስ 24 ለምን መጣ አይደለም የመጣውን መመለስ የሚችለውን አምላክ መማፀን ግን ይገባናል። መዋደድ ይገባናል። መፋቀር ይገባናል። እርስ በእርሳችን መተሳሰብ ይገባናል። እሱን ነው የሚለን። በቅዳሴው ዜማ ላይ እንደሰማነው ቅድም ሰማያትን አዳኝባችኋለሁ፣ ምድርንም አዳኝባችኋለሁ፣ በመፍራትና በመጽናት ተንቀጥቅጣችሁ ትቆሙ ዘንድ ነው የሚለን። መንቀጥቀጥ መፍራት ይገባናል። ዘመኑ አልቋል፣ ዘመኑ ተፈጽሟል። አዲስ ነገር ያየን አይምሰለን። ያለ ነው የሚመጣውም ነው። ታላቁ መከራ ገና አለ። ከመከራው የምንሰወርበት ግን ጊዜው፣ ሰዓቱ አሁን ነው። ተጠንቀቁ፣ ተጠበቁ